ሰላም ጤና ይስጥልኝ። የተወደዳችሁና ተከበራችሁ ክብራትና ክብራን አድማጮች ተመልካቾች፣ ውድ የባሮ ሚዲያ ተከታታዮች በያላችሁበት የዓለም ጥጉሉ ሰላምታ የደረሳችሁ አድማጮቻችን ተመልካቾቻችን፣ ለዛሬ አርብ ምሽት የመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ቀጥታ ወደ መረጃዎች ነው አልፎ ባሮ ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ መረጃውንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹ ሳልፍ ሰሞኑን 12 ቀናት በሚሳይል ሲዋጉ የነበሩት ኢራን እና እስራኤል በመጨረሻ የኢራን ኒኩለር ፕሮግራምን እናወድማለን ብለው ትራምፕ የአየር ድብደባ መፈጸማቸው ይታወቃል። ምናልባትም ኢራን በወሰደቻቸው አንዳንድ እርምጃዎች ከኒኩለር ፕሮግራም ውስጥ መውጣትንም በሚመለከት ትራምፕ ለኢራን ሰላሳ ቢሊዮን ዶላር ማባበያ ማቅረባቸው ተሰምቷል። የኢራን የኒውክለር ተቋም ወድሟል እያሉ በተደጋጋሚ ሲያቀርቡ የነበሩት ዶናልድ ትራምፕ 30 ሚሊዮን ዶላር እገዛ ልታቀርብ ነው ተብሏል። ይሄም የሚሆነው ለሰላማዊ የኃይል ማመንጫ ብቻ እንድታደርግ ነው ተብሏል። ኢራን ላይ እንግዲህ የጣሉትንም ማዕቀቦችም ይነሳሉ እየተባለ ይገኛል። የሰላማዊ ኒኩለር ብቻ እንድትሰራ ማባበያ ነው ተብሏል። እንግዲህ አድማጮቻችን፣ ተመልካቾቻችን ይሄ እንግዲህ ከዋይታ ሾልኮ የወጣ መረጃ ቢሆንም በዚህ ጉዳይ ላይ ኢራኖች ተወያይተው ያደረጉት ያሉት ነገር ገና መረጃው አልወጣም። እንግዲህ ቢቢሲ መረጃውን አውጥቶታል። ኢራን የአውቶ ማካንግ የጀነርሲ ጋር ያላትን ግንኙነት እንድታቋርጥ የሀገሪቱ ፓርላማ መወሰኑ የሚታወስ ጉዳይ ነው። በ12 ቀን ጦርነት ውስጥ እንግዲህ መረጃን አሽልቆው ያወጣ አለ በማለትም ራሷን መፈተሽ ቀጥላለች ኢራን። በርካታ የታሰሩትም እንዳሉ የተገለጸበት ሁኔታ ነው ያለው። እንግዲህ አድማጮቻችን ተመልካቾቻችን በኒውክለር ፕሮግራም ላይ በማህበር ተደራጅተው በዚህ ፕሮግራም ውስጥ በኢራን ተሳትፎይን አቁም ያለው እስከ ማለት ደረጃ የደረሰችበት ሁኔታ ያለው። ይሄ ማለት ምን ማለት ነው? ምናልባት ኢራን በሀገሪቱ ውስጥ ሚሳይልን ወይም ደግሞ ኒኩለር ነገሮችን የማታመርት ከሆነ ከሌላ ሀገር ተቀብላ ጥፋት ማድረስ እንደምትችል የሚፈቅድ ሕግ ነው ማለት ነው። ይሄም እራሱ ለእነ አሜሪካ አደገኛ የሆነ አካሄድ ስለሆነ የግድ ኢራንን እንግዲህ ወደ ሰላማዊ እና ወደ ኃይል ማመንጫነት ብቻ እና ከጦርነት ነፃ የሆነ ኔኩለር እንድታመርት አይነት ነገር ነው ልምምጡ ኢራን የእስራኤል ሰላዮች በራሴ ሰዎች አማካኝነት ሰርገው ገብቷል ብላለች መረጃው የሲኤንኤን ነው እንግዲህ የሀገራቸውን መረጃ አሳልፎ ሰጥቷል የተባሉት እንግዲህ የውጭ ዜጎችንም ጨምሮ ታስሯል ተብሏል። አሁን የኢራን ወታደራዊ ተቋማት እየተጣራ ነው ነው የተባለው። በተለይ በወታደራዊ አመራሮች እንግዲህ ተደግመው መገደላቸው ተደጋግሞ መገደላቸው ተከትሎ ኢራን ራሷን እንድትፈትሽ አድርጓታል። በርካታ ፍተሻዎችን ነው እንግዲህ እያደረገች ያለችው። ስብሰባዎች በየጊዜ እየተደረጉ ይገኛሉ። መረጃው እንዴት ሾለከ? እነዚህ ቁልፍ ቁልፍ የሆኑ አመራሮች እንዴት ሊገደሉ ይቻሉ? ይሄ በጣም ኢምፖርታንት የሆነ ነገር ነው። አድማጮች ተመልካቾች፣ እንግዲህ ኢራን ማለት ሀያለን አገራት ከሚባሉት ተርታ የምትሰለፍ አገር ነች። እንደዛ ሆኖ እስራኤልም ቀላል ሀገር ነች ተብሎ የሚወሰን አይደለም። ሞሳድ የስለላ ድርጅት በጣም በዓለም ከታወቁትና ቁጥሩ አንድ የሆኑት የስለላ ተቋም ያላት ሀገር አንዷ እስራኤል ነች። አድማጮቻችን፣ ተመልካቾቻችን በርካታ ጊዜያት ለአስራ ምናምን ዓመት እንግዲህ ጥናት ተደርጎ ነው ዝም ብሎ አይደለም። እነዚህ ወታደራዊ አመራሮች፣ እነዚህ ቦታዎች አንድ ከተማ ገብቶ የአንድን ከተማ የሆነ ተቋም ወይ የሆነ ቋሚ ቦታ እራሱ ለማወቅ ምን ያክል እንደሚከብድ እንግዲህ ማወቅ በጣም ችግር ነው። አንድ ሀያላን የሆነች ሀገር ላይ ደግሞ ገብቶ ቁልፍ ሰዎች የሚያድሩበት የሚወጡበት የሚያርፉበትን ቦታ ጥናት አድርጎ ያንን ጥናት ወደ ውጤት መቀየር ማለት ቀላል ነገር አይደለም። ኢራን ይሄ ጉዳይ ከራሴ ሰዎች ሾልኮ የወጣ መረጃ አለ እንጂ ሞቼ እገኛለሁ እያለች ነው። አድማጮቻችን ተመልካቾቻችን ትክክል ነው። ሁላችንም ይህንን ዜና በምንሰማበት ጊዜ ኢራን ሀያላን ሀገር ከሚባሉ ሀገሮች ተርታ የምትሰለፍ ሀገር ነች። እንዴት እንደነዚህ አይነት ተቋም ወይም ደግሞ ቁልፍ ስራ ቁልፍ ቦታ ላይ ያሉ ሰዎች እንዴት በአንድ ጊዜ ሊገደሉ ይችላሉ የሚል ጥያቄ ምልክት የተነሳበት ሁኔታ ነው ያለው። እንግዲህ አንድ አፍሪካ ሀገሮች የወረዱ በጣም በኢኮኖሚም፣ በማንኛውም ነገር ደካማ የሚባሉ ሀገሮች እንኳን መሪዎቻቸውን ይጠብቃሉ። እንዴት የሚል ጥያቄ ያስነሱቷል በበርካቶች ዘንድ ውስጤ ችግር አለ የውስጥ አርበኛ አለ እያለች ነው በርካቶች የተረሸኑም አሉ። የስቅላት ፍርድም የተፈረደባቸው አሉ። እስሩ ተጠናክሮ እንደቀጠለ በራን ውስጥ መረጃዎች ወጥቷል። ሌላው ወደ ሀገራችን ስንመጣም አስራ ሁለተኛ ክፍል ተማሪዎች በነገው ቅዳሜ በጋምቤላ ከተማ ለመፈተን በእግራቸው ሲሄዱ የነበሩት አራት ተማሪዎች በታጣቂዎች ታግቷል። በእግር ሲጓዙ የነበሩት አራቱ ታዳጊ ሴቶች ተማሪዎች እንግዲህ ከሱዳን በመጡ የሙሌ ታጣቂዎች መታገታቸው ነው የተሰማው። አድማሪዎቻችን እነዚህ ተማሪዎች እንግዲህ ለማስለቀቅ ታጣቂ በመሰማራቱ እንግዲህ ምንም ነገር ለማግኘት አልቻለም ነው የተባለው። ኢትዮጵያ እንግዲህ በእንደዚህ አይነት ሁኔታ እና ተልካሻ ምክንያቶች በርካቶች ዋጋ እየከፈሉ የሚገኙበት ሁኔታ ነው ያለው። እየታፈኑ ለታጣቂ ተላልፎ የተሰጡበት ሁኔታ ነው ያለው። ድንበር አካባቢ ላይ ያለው ጥበቃ በሚሊሻ እና በአካባቢ ማህበረሰብ ብቻ የሆነበት እና የሀገሪቱ ብሔራዊ ጦር በሌሎች ኦሮሚያ እና አማራ ክልል ላይ ዜጎች ላይ ውጊያ ከፍቶ የተወጠረበት ሁኔታ ነው ያለው። በሌላ መረጃ በትግራይ ክልል የነዳጅ እጥረት ገጥሞታል። ተማሪዎች ከቦታ ወደ ቦታ ወስደው ወደ ፈተና ማዕከል ለማመላለስ ለመውሰድ እና ለማምጣት የናፍጣ እጥረት ገጥሞናል ብሏል። መረጃው እንግዲህ አዲስ ስታንዳርድ ነው ያወጣው። በተመሳሳይ በኦሮሚያ ክልልም የነዳጅ እጥረት መኖሩን መረጃዎች እየወጡ ይገኛሉ። አድማጮች ተመልካቾች፣ እንግዲህ ይሄ የነዳጅ ችግር ካሁኑኑ ከፍተኛው ከፍተኛ ውጥረት የነገሰ የመጣበት ሁኔታ ነው ያለው። መጪው ክረምት ላይ ታሪፍ ጭማሪ ይደረጋል ተብሎ ስለተነገረ ከወዲሁ የማሻሽ ስራ እየተሰራ መሆኑን ነው መረጃዎች የሚያመላክቱ። በሌላ መረጃ የሰሞኑ የመከላከያ የመካከለኛ ምስራቅ ጦርነት ሀገሮች እንግዲህ መጎዳታቸውን ተከትሎ በኢኮኖሚ ከተጎዱ ሀገሮች አንዷ ኢትዮጵያ ነች ተብሏል። ወደ ውጭ ኢትዮጵያ ወደ ውጭ ከምትልካቸው ምርቶች ሀያ ስምንት ፐርሰንት በእነዚሁ መካከለኛ ምስራቅ እንደሆነ የተገለጸው፣ ዘጠና ስምንት ፐርሰንት ደግሞ ምርቶቿ የሚገቡት በእነዚሁ መስመር ነው ተብሏል። አድማጮቻችን፣ ተመልካቾቻችን አንዳንዶቻችን ጉዳዩ አይመለከተንም እያል ብዙ ፊቲት ስናነሳ ነበር እንግዲህ ዞሮ ዞሮ ከሚጎዱ ሀገሮች በኢኮኖሚ በምንም በእንቅርት ላይ ጆሮ ደግፍ ኢትዮጵያም ለዚሁ ሰላባት እንዳረጋለች ተብሏል። ሌላው ባለፈው ጊዜ በሁለት ወር እናጠፋቸዋለን ስሉ የነበሩትም ጀረናር አሁንም እያዝረከረክናቸው ነው ብለዋል። የመከላከያ ሰራዊት በኦሮሚያ በአማራ እየተፋለመ ነው ብለዋል። የኦሮሞ ነጻነት በምስራቅ ሸዋ ዱግዳ በመንግስት ወታደሮች ካምብ ላይ ጥቃት አድርሻለሁ ብሏል። በቄለም ወለጋ ሀዋ ገላን፣ በምዕራብ ሸዋ ሞሎ ወረዳ ወደ ነቀምት ሲሄዱ በነበሩት ላይ ጥቃት አድርሻለሁ ብሏል። በሌሎች ቦታ ደግሞ ስልጠናዎች እየተሰጡ እንደሚገኙ ነው የተገለጸው። በዚህ ወቅት ነው እንግዲህ የኦሮሚያ ክልል ፖሊስ ኮሚሽነር ሌተናል ጀነራል ድርባ መኮንን እየበተናቸው ነው ያሉ የሚገኙ አድማቾቻችን፣ ተመልካቾቻችን አንዳንድ ጊዜ ሲመቱና ሲበተኑ እየደመሰስናቸው ነው፣ እየመታናቸው ነው፣ እየበታተናቸው ነው የሚሉ መፈክሮች እንግዲህ ከበታችም ከበላይም ባለስልጣናት እየተሰማ ይገኛል። በሌላ መረጃ በአማራ ክልል በጎጃም ቀጠና ከፍተኛ ቁጥር ያለው ሰራዊት ተሰማርቷል ብሏል። አርበኛ አስረስ ማሬ ዳምቴ በጎጃም ቀጠና ሰላሳ ተሳቢ በባህር ዳር ገብተው ሰሜን ጎጃም እየሄደ ነው ብሏል። በዛሬ ሁለትም ውጊያ እየተደረገባቸው ያሉባቸው አካባቢዎችን ጠቁሟል። በአርማቾ በአስተሮ ግንባር ውጊያ እየተደረገ እንደሚገኝም ነው አስረስ ማሬ ዳምቴ የተናገረው። እንግዲህ አማራ ክልል ዘመቻ ለአንዴ መጨረሻ ተብሎ በወሎ ቀጠናም በጎንደር ቀጠናም በጎጃም ቀጠናም መጠነ ሰፊ የሆኑ ውጊያዎች እየተደረጉ ይገኛሉ። ከፍተኛ ቁጥር ያለው ወታደርም ከቦታ ወደ ቦታ እየተዘዋወረ ስለሆነ አሁን እንግዲህ እስከ ሰኔ ሰላሳ የሚለው ዘመቻ ናት ያጠናከሩበት ሁኔታ ነው ያለው። ጥቃት እየፈጸመ የሚገኘው የመከላከያ ወታደሮች ናቸው ነው የተባለው። እንግዲህ በሰሜን ወሎ ራያ ቆቦ ወረዳ የከባድ መሳሪያ ድብደባ እየተደረገ ይገኛል ብሏል። ቤተ ክርስቲያን ሳይቀር እንግዲህ የወደመበት ነው። ዘመቻ ጠንከር ያለ ነው ተብሏል። አስራ አራት ቤትና አንድ ቤተ ክርስቲያን ተጎርቷል ተብሏል። በጎጃም ቋሪትና ሰከላ ውጊያ ሲደረግ ውሏል። ዛሬ ከጠዋት ጀምሮ እስከ ቀን ድረስ ውጊያ ነበር ተብሏል። ሰከላም አጀራ በተባለው በሚጠራው ቦታ ውጊያ ነበር ተብሏል። ሁለት ንጹሃን ገሏል። ሁለት ንጹሃን ደግሞ አቁስሏል የመንግስት ወታደሮች። አድማጮቻችን፣ ተመልካቾቻችን መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና በሌሎች መረጃዎች እንገናኛለን። መልካም ምሽት እንዲሆንላችሁ እመኛለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት እጠይቃለሁ። መልካም ምሽት